ዳውሮ ማለት በራሱ ምን ማለት ነው? እስኪ ከሱን ጀምር። ዳውሮ ዳራ ከሚለው ቃል ነው የሚመጣው። ዳራ ማለት ጊታ ማለት ነው በዳውርኛ። ዳራ ጊታ ማለት ታላቅ ማለት ነው፣ ትልቅ ማለት ነው። እንግዲህ ዘመናት እየተሸጋገሩ እየራቁ ሲሄዱ ስሞች እና አንዳንድ ነገሮች ወይ ወደ ጎን ወይ ወደ ኋላ ወይ ወደ ፊት ትንሽ እየተሸረፉ ወይ እየተጨመሩ ይመጣሉ እንጂ ዳውሮ ማለት ዳራ ማለት ነው። ዳሮ ህዝብ ወጋ ህዝብ እንደማለት ነው። ታላቅ እንደ ማለት ነው። በቅባጭሩ ዳውሮ ማለት ዳውሮ ማለት ዳሩ ህዝብ ታላቅ ህዝብ እንደ ማለት ነው። ብዛትን ሳይሆን ጥንካሬውም ነው። በዕውቀትም በሥራም በሙያም ዳሮ አሳ ታላቅነት ነው የስራ ታላቅነት፣ የእውቀት ታላቅነት፣ የገርነት ወይ የጀግነት ታላቅነትና ትልቅነትን ነው የሚያሳየው።